እንኳን ደስ ያላችሁ፣ የአማራ ወዳጆች፣ አማራውያን ማለት ነው። ዛሬ በጣም ደስ ብሎኛል። ስንጠብቀውን ነው ይኖር ቃላት ስላጣሁን በማልቀስ እንኳ ደስታ የሚገለጸል ብዬ ነው ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ዛሬ በልደታ ማርያም የምስራችን ሰማ። የምስራችን ሰማ። በጣም ደስ ብሎኛል። ሁሉን ማድረግ የምስል ጌታ እኔ ማለት ነው። ቃላት ያጠረኝ ማለት እንዴት ብዬ ልነገር። በጣም የአማራ ህዝብ ዋጋ የከፈለበት፣ ብዙ የተጨነቅንበት፣ ብዙ ያመጥንበት፣ እንኳን ደስ ያላችሁ። በዚህ ጭንቀት ስትጨነቁ ስትጸልዩ የነበራችሁ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እኔ ማልቀስ አልፈልግም፣ ግን ደስታ ስሜታችሁ ተቀላቅሎ አያውቅም። በጣም ተጭንቄ፣ በጣም ልብ እየመታ ምን እንሰማ ይሆን ምን ይሆን እያልን በጭንቀት ዩቱብ ላይ እንኳን ገብተን የምናወራው ግራስ ይገባል። ዛሬ ልደታ ማርያም የምስራች አሰማች። እንኳን ደስ ያላችሁ። አንተ ምን ይሳና። የአማራ ህዝብ ዋጋ የከፈለው በሩን የተጨፈጨፈ እየሰማን እያየን ለምንድን ነው አንድነት የማይመጣ ለምንድን ነው እያልን ስናለቅ ሲኖር እንጃ ባዶ እግሬ የሚሮጥኩት ባዶ እግሬን ነው እንደ ስለት የሮጥኩት ማለት ነው። ካሜራውን መቅረጽ አልቻልኩም፣ እና እንኳን ደስ ያላችሁ። ሙስሊሞች ዱአ ስታረጉ ነበረ፣ ክርስቲያኖች ዱአ ስታረጉ የነበረ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ አይ እኔ በጣም ደስ ብሎኛል። ማድረግም ሁሉ ግራት ገብቶኝ ያለት እኛ የምንጠብቀው የነበረኝ ነው። በጣም ተጨንቄ ነፍሴ ልትወጣ ነበረና እግዚአብሔር ይመስገን። እግዚአብሔር ስም ይባረክ። የድንግል ማርያም ለሽ እናት የድንግል ማርያም ዛሬ በለተቀነሽ የምስራች ስለሰማሽን በጣም ደስ ብሎኛል። እግዚአብሔር እንደኛ ሕፃን ሳሆን የተገፋውን በደሉ የተገፋውን ህዝብህን የተገፋውን ወገንህን ስላየ ስላየ በጣም የምንጓጓለት የምንናፈቀው ቀን ነበር እና እንኳን ደስ ያላችሁ። ደስ ብሎኛል እኔ ቃላት አጠቻለሁ። በጣም ነበረ ልቤ እየመታኝ ነበረ። እዚህ ስብሰባ ነው ሲባል ምን ተባለ? ጠዋት ተነስቼ ስራ ሰብል ጀመር በለልት ተነስቼ ስልኬን እንዳየው ምን ተሰማ ብዬና ደስ ብሎኛል። አማራና የአማራ ወደጆች በተለይ ደግሞ ኤርትራውያን እንኳን ደስ ያላችሁ። ለዚህ አብራችሁን ለነበራችሁ ሁሉ ምስጋና ከልብ ነው። በጣም ነው የምናመሰግናችሁ። ተመስገን፣ ተመስገን ነው። ተመስገን፣ ተመስገን ተመስገን የእኔ ጌታ ተመስገን፣ ተመስገን። የዛሬን ቀን እንድናይ ስላደረገን ተመስገን። የድንግል ማርያም ልጅ ተመስገን። ዛሬ በእመቤታችን ቀን የምስራች ስላሰማህን ተመስገን። እኔ ቃላት የለኝም፣ በእውነት ቃል የለኝም። እኔ እንጃ። አይዶኖ ማለት ምናልባት እኔ የሚሰማኝ ሁሉ ሰው ሊሰማዋላ? አይሰማውም። አይደኑ፣ እኔ ግን የወገን የጭፍጨፋ፣ የድሮን ጭፍጨፋ በጣም ነበር የሚያምኝ፣ በጣም ነበር የሚያንሰፈስፈኝና በጣም ደስ ብሎኛል። አይዶን ነው ደስታ፣ እንዴት እንደምገልጽ አላውቅም። ስለነበረን ጊዜ ሁሉ አመሰግናለሁ። ባንዲራችን ከፍ ብላ ትውለበለባለች። የኦሮሙማ ስርዓት የብልጽግና ስርዓት ከዚህ በኋላ አለቀለት፣ አበቃ። ከዚህ በኋላ የኢትዮጵያ ብሔር ብሄረሰብ ሁላችሁ ከአማራ ፋኖ ጎን እንድትሆኑ። የአማራ ልጆች ደግሞ አሁን ከዚህ በኋላ ትልቅ ስራ አለብንና ሁላችንም የምንችለውን ገንዘብ በኢኮኖሚ በፋይናንስ አቅም ያስፈልገናልና እንድናግዝ ከጎናቸው እንድንሆን ከትግሉ ጎን እንድንቆም አደራል አለኝ። አመሰግናለሁ እኔ አላቅም እኔ አላቅም አበድሁም አላበድሁም አላቅም። ደስ ብሎኛል። እንኳን ደስ ያላችሁ አይላቤው አማራ አይላቤው ነው። እናመሰግናለን ለዚሁ አውራችሁ ለነበራችሁ እናመሰግናለን።